ያልተጠበቀው ዳግም የአቡሽ ዲሽታጊና ጎዳና መውጣት። አሳዛኙ የአቡሽ ዲሽታጊና ታላቅ ወንድም ከዚህ በፊት ጎዳና ላይ ህይወቱ ያለፈው። ያልተጠበቀው የአቡሽ ዲሽታጊና ጎዳና መውጣት። እጅግ አሳዛኝ የህይወት ውጣ ውረድን እያሳለፈ ያለው ይህ ታዳጊ አቡሽ ዲሽታጊና ብዙ መከራዎችን በህይወቱ አሁንም እያሳለፈ ይገኛል። አቡሽ ዲሽታጊና ለዲሽታጊና መለወጥ ቁልፍ ምክንያት የሆነ ልጅ። አንዳንዶች እውቅና፣ ዝና፣ ገንዘብ ቤት እንደመጣ አይታወቅም። ይህ ታዳጊ ገና ለገና በጣም በሚገርም ሁኔታ ገና በጣም ምንም አያውቅም ማለት ይቻላል። በዛ ዕድሜ የዲሽታጊና ዘፈን ዘፈንን ለዓለም ህዝብ ያስተዋወቀ እጅግ እንቁ ታዳጊ እንደሆነ ጭምርም የአደባባይ መረጃዎች ናቸው። የአንዳንድ ሰው መለወጫ የበረከቱ ሰው አይታወቅም። ለአቡሽ በጣም በሚገርም ሁኔታ ይህ ህይወት አይገባውም። እጅግ የሚያሳዝነውም ልብ ሰባሪውም ዲሽታጊና ለዚህ ደረጃ ታሪኩ ዲሽታጊና እንድበቃ የዳረገው አቡሽ ዲሽታጊና ነው። ድሽታጊና ከዚህ በፊት የተለያዩ ስራዎችን ባሪ ማህበረሰብ በደቡብ ኦሞ ጂንካ ላይ ስሰራ ነበር። ያን ያይል ግን ተደማጭነት አላገኘም። ዘፈኖቹም አርባ ምንጭን አላለፉም ነበር። አቡሽ ድሽታ ጊና ግን ባልተጠበቀ ሁኔታ ጎፋ የመባል ስፍራ ጎፋ ሳውላ ከመባል ስፍራ በረንዳ ኤሌክትሮኒክስ በረንዳ ላይ እንዲህ የጨፈረ ነበር ድሽታጊናን ያስተዋወቀው በሳቱ ነጋቲው በሚባለው በኤሌክትሮኒክስ ባለቤት በጣም በሚገርም ሁኔታ ያ የፖሰተው ዘፈኑ በዓለም አቀፍ ደረጃ በአንዴ ተወዳጅነት እንዲያገኝ ችሏል። ዲሽታጊና ከዛም አልፎ ከኤኮንጋን ለመስራትም የበቃበትም በአቡሽ ዲሽታጊና በመጣው በተከፈተለት መንገድ ነበር። አቡሽ ዲሽታጊና ለታሪኩ ዲሽታጊና ወይም ለታሪኩ ጋንኪሲ በጣም የሚገርም ለውጥ መንገድ እንደሆነ ጨምረም የአደባባይ መረጃ ነው። ታዲያስ በሀገራችን በጣም የሚያሳዝነው አንድ ሰው ትልቅ ደረጃ ወይም በአንዴ ማኅበራዊ ሚዲያ ላይ መቆጣጠር ከቻለ በሌላ ሀገር በብዙ ሚሊዮን ዶላሮች ወደ ህይወቱ ይመጣል። በተለይ በምድር አሜሪካ አንድ ሰው በሚዲያ ብቻ ቫይራል ይወጣለት እንጂ ከዛ በኋላ የስራ ዕድሎች፣ የተለያዩ ማስታወቂያ ዕድሎች ወደ ህይወቱ ይመጣል። ይህ ልጅ ብልግና ሰርቶ አይደለም የፈመሰው። አቡሽ ዲሽታጊና ህይወት እንደዚህ ነች። በጣም የሚያሳዝነው አንዳንዱ በማኅበራዊ ሚዲያ ላይ ያሻውን እያደረገ ማስታወቂያ ተከፍቶለት የተለያዩ ማስታወቂያዎችን እየሰራ ይተዳደራል። አቡሽ ዲሽታጊናን ግን ማን ኖ ዞር ብሎ ያየው? እጅግ የሚያሳዝን ነው። በቅርቡ ዘፈን ለቋል አቡሽ ዲሽታጊና አዎ ለቋል። ግን ምን ይሰራል? አሁንም ጎዳና ላይ ነው ህይወቱን እየመራ ያለው ታዳጊው መከራውን አየ። ይህን ልጅ እኮ አንድ አሳዳጊ ብኖር፣ በደንብ የሚቆጣጠር ማኔጀር ብኖር፣ ትልቅ ደረጃ ይደርሳል። ለዚህ ልጅ የሚገባ ህይወቱን እየኖረ አይደለም ወንድሙም እንደዚህ ጎዳና ላይ የኖረ ነበር። ህይወቱ ያለፈው እጅግ በጣም ልብ በመሰበር ሁኔታ ዛከረ በሚል ስራዎቹ የኢትዮጵያን ህዝብ ሲያስደምምና በቀልዱ ሲያዝናና የነበረው ታዳጊ ጎዳና ላይ ያለ፣ በርካቶች ግን የሳቃቸው ምንጭ ያደረጉታል፣ በተለይ ማህበራዊ ሚዲያ ላይ ያሉትን። በጣም የሚያሳዝነው ግን ምንም ገንዘብ አያገኙበትም። ይህ ደግሞ በተለያዩ አፍሪካ ሀገራትም የተለመደ ነው። አውሮፓና አሜሪካ ግን ስከድ በሚሊዮን ዶላሮች ግን ወደ ህይወታቸው ይመጣል። አቡሽ ዲሽታጊናን አንዳንዶች ለማግኘት ሞክሮ በጣም በሚያሳዝን ሁኔታ መልካም መስሎ አቡሽ ዲሽታጊና ቤት አልመጣ ብሎ እንጂ ልናሳድገው አስበን ነበር፣ በማለትም በሱ ቪዲዮ እየሰሩ አቡሽ ዲሽታጊናን አገኘም፣ በማለትም በሚሊዮን ተመልካቾችን ሊያገኙ ችለዋል። ግን ለሱ የጠቀሙት ነገር የለም። ልጁ ታዳጊ ነው። ማንም ጋር በመጣ እርግጠኛ ሆኖ ወይም የሰው ልጅ ማደግ ይችላል፣ በስርዓቱ ማደግ ይችላል። ልጁ የሚለወጥ አይደለም የሚቀየር አይደለም፣ በማለት ጎዳና ላይ የሚያዩትን በጣም የሚያሳዝኑት አንዳንዶች ኮመንት ላይ ይናገራሉ። ያ ተገቢ አይደለም። በተለይ እኛ ማህበረሰብ እኛ የለመድ ነው፣ በተለይ ወረተኞች ነን አብዛኞቻችን ብንሆንም በቲክቶክ አካውንት ላይ መረዳት የሚገባው እያለ ግን አቡሽ ዲሽታጊናን ይሳደባሉ። በጣም የሚያሳዝነው ይህ ልጅ ገና ልጅ ነው፣ አያውቅም ክፉን መልካምን እንኳን በአግባቡ የሚያውቅ አይደለም። ጎዳና ላይ ነው አሁንም እያደገ ያለው። በጣም የሚያሳዝነው ማስትሽ እየሳበ እየጦዘ ነው። ታዲያን ይህ ልጅ ለምን ይናገራሉ? ማን ተጠግቶ በደንብ አኑሮታል? የሚያስፈልገውን ነገር ማን አሟልቶለታል? ይህ ልጅ ዲሽታጊና ጋ ኢቢኤስ ላይ ስቀርብ ገና ህፃን ነበር። ያኔ ደግሞ በጣም የሚያሳዝነው ትምህርት አልፈልግም ስል በደንብ እሱን በሚገባ መክሮ ማሳደግ የምችል ሰው ሊኖር ይገባ ነበር። ማህበራዊ ሚዲያም ከፍቶለት ለሱ ማስታወቂያ እድሎችን ወደ ህይወቱ እያመጡ ልጁ እንዲቀየር ማድረግ ይቻል ነበር። ታዲያ ምን ያደርጋል ሁሉም እያስመሰለ ነው በማለትም ነው አብዛኞቹ እየገለጹ ያሉት። በጣም በሚያሳዝን ሁኔታ በተለይ ቲክቶክ ላይ ለተለያዩ ሰዎች እርዳታ ይደረጋል፣ እዚህ ልጅ እርዳታ አይደረግም። በሱ ስም ይነግዱታል። አካውንት ከፍቶ አቡሽ ዲሽታጊናን ፎሎ ያስደርጉታል። በጣም በሚያሳዝን ሁኔታ ፎሎ እንዲያደርግ ያደርጉታል፣ ግን ለሱ የሚጠቅሙት ነገር የለም። አቡሽ ዲሽታጊናን ማስታወቂያ አያሰሩም። አንዳንዶች በብልግና ስድባቸው ማህበራዊ ሚዲያ ላይ ታዋቂነትንና ተወዳጅነትን እያተረፉ ማስታወቂያ ይሰራሉ። ታዲያ ይህ ተገቢ ነው ወይ? አንዳንዶች ከባህር ማዶ ሆኖ የስራ እድል አገኝቶ ገንዘባቸውን በማይሆን ነገር እያጠፉ፣ በጣም የሚያሳዝነው እነሱ ለእርዳታ ስወጡ፣ ግን አያሌ ቁጥር ያለው ህዝብ በብዙ አንበሳማቶችን ያወርዱባቸዋል። ሰው መርዳት መልካምነት ነው። ግን ወረተኛ መሆን የለበትም። ሰው መልካምነቱን ማሳየት ያለበት በትክክል ለዚህ ልጅ መርዳት አለበት። ለዛኛው መልካም አስቤ ያለው መልካም አድርጌ ያለው ካለ ለዚህ ልጅ ደግሞ ጎኑ በመቆም መርዳት አለባቸው። አቡሽ ዲሽታጊና እርግጠኛ ሆኖ መናገር የምቻለው ይህ ልጅ በደንብ የሚያስፈልጉት ነገር ብማሉለት መስተካከልና ጥሩ ሕይወት የሚኖር ልጅ ነው። ዳግም ወደ ጎዳና መውጣቱ በርካቶችን እምባ ያራጨ ይገኛል። በቅርቡ በአዋሳ ጎዳናዎች ላይ ሲዘዋወር፣ አሁን ደግሞ አድራሻን ሳይቀይር እንዳልቀረም በርካቶቹ የገለጹ ናቸው። ለዚህ ልጅ ኢትዮጵያውያኖች ከጎኑ በመሆን የሚከፈተውን አካውንት ተከፍቶለትም የተለያዩ ማስታወቂያ እንዲሰሩ ቢያንስ በገንዘብ እንኳን ቀጥታ ባይረዱትም ማስታወቂያ እያሰሩ ብረዱት የተሻለ ይሆናል። ይህ ገና ልጅ ነው። በጣም የሚያሳዝነው ለመፍረድ የሚቸኩል ሰው ነው። ማህበራዊ ሚዲያ ላይ እየወጣ ኮመንቶች ላይ እየገቡ ይሰድቡታል። ልጁ መከራው ነው። ሰው ወዶ እንዴት ጎዳና ይወጣል? አቡሽ ዲሽታጊና ቤት ጠልቶ ነው ጎዳና ወጥቶ የሚኖረው? እጅግ የሚያሳዝነው ግን እንደዚህ አይነት አመለካከት አያስፈልግም። ለሱ ታማኝ ዘመድ ወይም ማኔጀር ተቀጥሮለት ይህ ልጅ ገንዘብም ቢሆን ድጋፍ ተደርጎለት ትልቅ ደረጃ መብቃት እንዳለበት ጭምርም ነው። ምክንያቱም ይህ ልጅ በዚሁ ከቀጠለ እንደ ወንድሙ ጎዳና ላይ ህይወቱ መቀጠፉ አይቀርም። በጣም የሚያሳዝነው ታላቅ ወንድሙ እንደዚህ በአመታት በሁለትና በአንድ ዓመት የማይበልጠው ወንድሙ እንደዚህ ማለፉ የሚታወስ ነው። አቡሽ ዲሽታጊናን ደግሞ ነገ ካለፈ በኋላ ከንፈር ከመምጠጥ አሁን ይህን ታዳጊ በጣም ሁሉም ርብርብ እንዲያደርግለትና አካውንት ተከፍቶለት ማስታወቂያ እንዲሰራና የተለያዩ ነገሮች ሌሎች ጸያፊ ንግግር ማህበራዊ ሚዲያ ላይ የተናገሩ ኋላ ማስታወቂያ በሮች ወደ እነሱ ስመጣም ይስተዋላል ታዲያ ተገቢ ነው ወይ? ለዚህ ልጅ አይገባውም። በጣም የሚያሳዝነው ይህ ልጅ ዲሽታጊናን የታሪኩ ዲሽታጊናን ሕይወትም የቀየረው አቡሽ ዲሽታጊና ነው። ይህ ልታወቅ ይገባል። ታሪኩ ዲሽታጊና እኮ እስከ ምድር አሜሪካ ኮንሰርትም የተፈራረመው በአቡሽ ዲሽታጊና እንጂ ማንም አይደለም። ልታሰብበት ይገባል። ግማሽ እንኳን ብሰጠውም በማለትም በርካቶቹም ሀሳባቸውን ስገልጹም ነበር። ምክንያቱም አንዳንዴ ሕሊና የሚባል ነገር አለ በማለትም በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ከአንዳንድ ሰዎች ሀሳብ የምነሳው ምክንያቱም ለታሪኩ ዲሽታጊና ለውጡ ምክንያት የሆነውም አቡሽ ዲሽታጊና ነው። ታሪኩ ዲሽታጊና ለምንድን ነው ከመለወጡ ለሽልማቱ ታሪኩ ዲሽታጊናን እንዲያበቃ የዳረገው ማን ነው? አቡሽ ዲሽታጊና አይደለም ወይ? የታሪኩን ጋንኪሲን መንገድ ያቀናው ኮ አቡሽ ዲሽታጊና ነው። ይህ ልታወቅ ይገባል በማለትም በርካቶችም የገለጹ ናቸው። ሽልማት ስመጣ አቡሽ ዲሽታጊናን መርሳቱ ምን አመጣው? በማለትም በርካቶቹ ሀሳባቸውን የገለጹ ናቸው። ለዚህ ልጅ የሚገባውን ህይወት መኖር እንዳለበት ከተጀመረበት ጀምረም ተያይዞ በጣም በብዙ መቶ ሺዎች የሚቆጠር ተመልካች እያገኘለት ነው። ግን አሁንም ጎዳና ላይ ነው ህይወቱን እየቀጠለ ያለው የዚህ ልጅ ጉዳይ ፊት ያስፈልገውም በማለትም በርካቶቹ የገለጹ ናቸው። አቡሽ ዲሽታጊና በዚህ ሰዓት ህይወቱን መታደግ እንዳለባቸው ጭምርም ነው። እጅግ አሳዛኝና ልብ የምነካ ሁኔታ ውስጥ ነው ያለው ልጁ አውቆ አደለም ጎዳና እየወጣ ያለው መከራ ስበረታበት። እስከ መቼ ሰው ቤት እያለ ነው ጎዳና እየወጣ ያለው ለዚህም ነው መከራውና ስቃይ የበረታበት አቡሽ ዲሽታጊና ለታሪኩ ጋንኪ ስም ይሁን ለሰላም ስብከቱም ትልቅ ዋጋ ከፍሏል በተለይ ባንድም ይሁን አውቆም ይሁን ሳያቅ ብቻ ለዲሽታጊና ዘፈን ዋነኛ ምክንያት የሆነው አቡሽ ዲሽታጊና ነው የሰላም ሰባኪው በማለትም በርካቶቹ የገለጹ ናቸው ወደ ህይወቱ የመጣውን አጋጣሚ ደግሞም በዛ አጋጣሚ መጠቀም የሚገባውን መጠቀም እንዳለበትም ነው የአደባባይ መረጃዎች የሚያሳዩት እስካሁን ድረስ አብሬያቸው ቆየሁት፣ ሚኪ ነኝ። ከሚኪ ታቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።